ሰላም እንደምን ከርማችኋል? ውድ የእልፍኝ ወግ ቤተሰቦቻችን ዛሬ ሊቁ አለቃ ገብረሐና በሚል ርዕስ የተጻፈውን በመሰለ ለማ ሀብተወልድ የተዘጋጀውን መጽሐፍ ከውስጡ ያገኘናቸውን ስለ አለቃ ገብረሐና የሚያወጉና ስለእሳቸው የሚናገሩ ሀሳቦችን ተንተርሰን የአለቃ ገብረሐና ቀልዶችና ወጎች ጋር ዋስተን ለማቅረብ እንሞክራለን። ይህ መጽሐፍ የመጀመሪያ አትሙ በ2006 ዓ በማንኩሳ አሳታሚ የታተመ ነው። ታዲያ እንደ ሁልጊዜያችንም ይህንን መጽሐፍ ሙሉን ታነቡት ዘንድ ከወዲሁን ጋብዛችኋለን። በመጽሐፉ ውስጥ ያሉት ታሪኮችና ቀልዶች ነፍስን ያረሰርሳሉና እንድታነቧቸው የእኛ ግብዣችን ይሁንልን። በጥቂቱ ግን እንደዚህ ገረፍ እናደረገዋለን። የአለቃ ገብረሐናን ሕይወት ታሪክና ገድል እንደ ህያው ፍጡር ድርጊት አድርጎ መቀበል ለአብዛኛዎቹ ኢትዮጵያውያንና አንዳንድ የታሪክ ጸሐፍት ችግር ነበር። አለቃ ገብረሐና በሀገረ ሰባዊ የቃል ተረክ ውስጥ ለበርካታ አፈ ታሪኮች የታሪክ ተዋናይና ታላቅ ገድለኛ እንደሆኑ በብዙዎቹ የሚታወቅ ሀቅ ነው ማለት ይቻላል እንዲያውም በብዙዎቹ ኢትዮጵያውያን የልጅነት ህይወት ውስጥ የማይረሳ ትውስታ ጥሎ የሚያልፈው የአንዳንዶቹ ተረቶች ዋና ገጸ ባህሪው ጥበበኛውና ተንኮለኛው ስንዝሮ የአለቃ ገብረሐና ባህሪ ወራሽና ምስያ አድርገው የሚደመሙ ነበሩ፣ አሁንም ይኖራሉ። ሊቁ አለቃ ገብረሐና ግን ሕያው ነበሩ። ሕያውነት ብቻ ሳይሆን እጅግ ማራኪ፣ አዝናኝ፣ ጥበባዊና አመራማሪ ልምዶችንና ገጠመኞችንም አሳልፈዋል። አንዳንድ ጊዜ በእርሳቸው ስም የሚከወኑ ወይም በእርሳቸው ስም የተሳቡ የሚነገሩ ታሪካዊና ምስጢራዊ ወጎችና ታላላቅ ገድሎች እንዳሉ ቢታወቅ፣ አለቃ እጅግ የጠለቀና የመጠቀ የቅኔና የመጽሐፍት ትርጓሚ እውቀት የነበራቸው እንደነበሩም ይታወቃል። ይህ የቤተ ክህነት እውቀታቸውም ከቅዱስ ያሬድ ቀጥሮ ስመጠር አድርጓቸዋል ቢባል ማጋነን አይሆንም። እኚህ ታላቅ ሊቅ ሀገረ ሰባዊ የሥነ ጽሑፍና የሥነ ቃል ሀብት ሞልቶ የተረፈባቸው ከዘመናቸው አበይት ሊቃውንት መካከል ከቀዳሚዎቹ ተርታ ሊሰለፉ የሚችሉ ሕያው ባለታሪክ እንደነበሩ ተመስክሮላቸዋል። ኢትዮጵያ ላወጣቻቸው ሕገ መንግሥቶችና ለሌሎች የሕግ ደንቦች ማዕቀፎች ሁሉ መሠረት እንደሆኑ የሚነገርለት ፍትሐ ነገሥት መጽሐፍ ከግዕዝ ወደ አማርኛ ተርጉመው ከጻፉት ሊቃውንት መካከል አንዱ ናቸው። ሊቁ አለቃ ገብረሐና በደቡብ ጎንደር በፎገራ ወረዳ ናበጋ ጊዮርጊስ በተባለ ቦታ ነው የተወለዱት። ያደጉትና ሕይወታቸው ያለፈው እዚያው ነው። በናበጋ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ቤተልሔም ተብሎ የሚጠራ ቤት አለ። በዚያ ቤተልሔም ውስጥ የሊቁ አለቃ ገብረሐና መቃብር ይገኛል። ከቄስና ከዲያቆን በቀር እዚህ ቤተልሔም ውስጥ መግባት አይፈቀድም። ክህነትና ሕይወት ሊቁ አለቃ ገብረሐና ጥልቀት ያለው የቤተ ክህነት እውቀታቸውና ብቃታቸው በይፋ ማስረጃ ሆኖላቸው በ26 ዓመታቸው ጎንደር ውስጥ ሊቀ ካህናት ሆነው ተሹመዋል ለሰባት ዓመትም አገልግለዋል። ይህ ታሪካዊ ወቅት ነበር አለቃ ገብረሐና በሁለት መንገድ ከጎንደር ሕዝብ ጋር ያስተዋወቃቸው አንድም በሊቅነታቸው ሁለትም በቀልድ አዋቂነታቸው ነው። ሊቅ ሆነው በትርጓሜ መጽሐፍት እውቀታቸው ጉባኤ ዘርግተው አስተምረዋል። ሰብከዋልም በፍትሐ ነገሥት እውቀታቸው እንዲህ እንደዛሬው ዘመን የፍትሐ ብሔርና የወንጀለኛ መቅጫ ህግ ሳይኖር ዳኛ ሆነው ትክክለኛና ሐቀኛ ፍትህ ሰጥተዋል፣ እንዲሰጥም አድርገዋል። የቀልድ ብላቴና ሆነው ሙግትና ይግባኛ ደከመውን የጎንደር ነዋሪ የሰላ ቀልድና ምሳሌ በግህር ተናግረው ሙግትን አላዝበው በዳይና ተበዳይን አስቀው ከቤተ ክህነት ምክርና ተግሣጽ ጋር ይሸኙ ነበር። አለቃ ገብረሐና እነዚህን ሁለት ባህሪያት አካተው ቀልዱንም የቁም ነገሩንም ሥራውንም በአግባቡ እየተወጡ አንዳንዴ በአንዳንድ ተገቢ ያልሆኑ ክንውኖች ላይና ባልመሰላቸው ሰው ባህሪ ላይ ለዛ ባለው ገሃድ ንግግርና በማረም ይታወቁ ነበር። ከሊቅነትና ከቀልደኝነታቸው ገኖ በጨዋታ አዋቂነትና አጫዋችነታቸው የጎንደርና የአካባቢው ሕዝብ በይፋ እያወቃቸው መጣ። ይህ በህዝብ ዘንድ በስምና በዝና መታወቅ ትንሹ ራስ አሊ ጆሮ ደርሶ በቤተ መንግስት ውስጥ ለጥቂት ዓመታት አጫዋች ሆኑ። ከዚህ ጊዜ ጀምሮ ነው ሊቁ አለቃ ገብረሐና የመንደር ቀልደኛ መሆናቸው ቀርቶ ነገስታቱን የሚያስቁ፣ መኳንንቱን አፍ የሚያስይዙ፣ ካልመሰላቸው ነገስታቱን የሚጎነትሉ የምሁር ተረበኛ ቀልድ አፍላቂ ሆኖ ይኖሩት ከቋራ በረሃ የተነሱት ጀግናው አጼ ቴድሮስ ወይም ደጅ አዝማች ካሳ አገረ ገዢውን መሳፍንቱንና ባላባቶቹን ድል እያደረጉና ግዛትም እያሰፉ ሳለ በዘመኑ የከፋ ውጊያ የገጠማቸው አይሻል በተባለ ቦታ ነበር። ይህ አስከፊ ጦርነት ከብጌ ምድሩ ወይም ከጎንደሩ ገዢ ራሳሊ ጋር የተደረገ ፍልሚያ ነበር። አጼ ቴድሮስ ራሳሊን በዛ ውጊያ ላይ ድል አድርገው ቀሪውን አማጺ የጎጃሙን ገዢ ደጃዝማች ብሩ ጎሹን አዋጦ በተባለ ቦታ ገጥመው እንዳሸነፉ ጉዟቸውን በፍጥነት ወደ በጌ ምድር ቤተ መንግስት አደረጉ። እዚሁ ቤተ መንግስት ውስጥ ታዲያ ሊቁ አለቃ ገብረሐናን ከሌሎች የቤተ መንግስት ሰዎች ጋር እንዳገኟቸው ይታወቃል። አጼ ቴዎድሮስ ኢትዮጵያን በተለያየ አቅጣጫ መገንባት ሲጀምሩ አለቃ ገብረሐና ከጎናቸው ሆነው ልባዊና ወገናዊ ገዛ ሰጥተዋል። ሊቁ አለቃ ገብረሐና ፍትሐ ነገስቱን ወደ አማርኛ በመተርጎም ቋንቋው ልሳነ መንግስት ሆኖ አጼ ቴድሮስ የወጠኑትን የኢትዮጵያን የመገንባት እቅድ ስራ በመጠኑ ቀላል እንዲሆን ከማድረጉም በላይ ትክክለኛ ፍትህ ያለ ውዝግብ እንዲሰጥም ረድቷል። በአጼ ቴድሮስ ችሎት ስርዓት ውስጥ በመሳተፍ ትክክለኛ ፍትህና ርትዕ እንዲሰጥም አድርገዋል። አለቃ ገብረሐና አደርባይና ጥቅመኛ የቤተመንግስቱን ሰዎች በቀልዳቸው ሸንቆጥ ስለሚያደርጉ በስሞታና ክስ ኮስታራው አጼ ቴድሮስ ዘንድ ይቀርቡ ነበር። ብላታ አድርጎ የተባለውን የአጼ ቴድሮስን ባለሟል አለቃ ገብርሃና ጥሎባቸው አይወድትም ነበርና ከእርሱ ጋር በተደጋጋሚ ይጣሉ ነበር። አጼ ቴድሮስን ቢሆን አለቃ ሲጠየቁ በሚሰጡት ምላሽ ደስተኛ አልነበሩም። አጼ ቴድሮስ ምንም እንኳን አለቃ ገብርሃናን በእውቀታቸው በተለይም በፍትሃ ነገስት እውቀታቸው ቢወዷቸውም ቀልዳቸውን ግን አልወደዱላቸውም። እንዲያውም ብዙ ጊዜ ገብረሐና ፍትሃ ነገስቱን ጻፍ፣ ፍርድ ስጥ፣ ገንዘብ ያውልህ፣ ቀልድህን ግን ተወኝ ይሏቸው ነበር። በቀድሞ ዘመን ቀደምት ነገስታት ቁጥራቸው የበዙ ካህናትና መዘምራን ከ25 እስከ 500 የሚጠጉ በአንድ ቤተ ክርስቲያን ውስጥ ግልጋሎት እንዲሰጡ ይፈቅዱ ነበር። አፄ ቴድሮስ ግን ይህንን ልምድ በመሻር አንድ ቤተ ክርስቲያን በሁለት ቄሶችና በሶስት ዲያቆናት ግልጋሎት መስጠት ይገባዋል ብለዋል። የቀሩት ካህናትና ዲያቆናት ከትምህርታቸው ጎን በመደበኛ ስራነት በምርት ተግባር ላይ ተሰማርተው እንዲያድሩ ብለው ድንጋጌ አውጥተው ነበር። ቅጽበታዊ የሆነው ይህ ስር ነቀል የአፄ ቴድሮስ ድንጋጌ ከካህናትና ዲያቆናት ከሃይማኖት መሪዎችና እንዲሁም ከሊቁ አለቃ ገብረሐናና ከአቡነ ሰላማ ጭምር ከፍተኛ ተቃውሞ አጋጠመው። አፄ ቴድሮስ በካህናቱና በጳጳሱ አቡነ ሰላማ የመረረ ተቃውሞና ሳንከኛነት እጅግ አዝነው ተቆጥተውና ተናደው አድባራትን አፈራረሱ፣ ካህናቱን ዘለፉ። ጣናጫሽ፣ ሬሳ መሪ፣ ራሱን ታጣቂ፣ ወገቡን ሰባቂ፣ አረግራጊ፣ አቴና ወጊ እያሉ ተንኮለኛ መሳፍንትን ወደ ግዞት ሰደው አንዳንዶችንም ገደል ውስጥ ጨምረው ገደሏቸው። አፄ ቴዎድሮስ ከካህናቱ ጋር የተፈጠረውን አለመግባባት አለዝበው ወዳቀዱት ራዕይ እድገትና አገር ልማት ስራ እንዲያተኩሩ ይረዳቸው ዘንድ የጎንደርን መናገሻነት ትተው ደብረ ታቦርን ቆረቆሩ። በደብረ ታቦርም መድኃን ያለም ቤተክርስቲያን አስገንብተው ካህናትና ዲያቆናት እንዲያገለግሉ አደረጉ። በደብረ ታቦር መድኃን ያለም ቤተክርስቲያን የርስት መሬት እስኪሰጠው ድረስ አፄ ቴዎድሮስ የዕለት ምግብና ልብስ ለካህናትና ዲያቆናት እንደሚቆርጡላቸው አሳወቁ። ወዲያው አፄ ቴዎድሮስ አለቃ ገብረሐናን ጠርተው ይህ ቤተክርስቲያን ሰፊ ነው ወይንስ ጠባብ ብለው ቢጠይቋቸው አረ ሰፊ ነው እንጂ ምንጎሎት ለሁለት ቀሳውስትና ለሶስት ዲያቆናት ይበቃል ብለው በዜ መለሱላቸው። የአፄ ቴድሮስ እቅዶችና ዓላማዎች በካህናቱ ክፉኛ ሳንካ ገጠማቸው። ይህም አፄ ቴድሮስ በካህናቱ ላይ የመረረ ጥላቻ እንዲያድርባቸው አደረገ። አንዳንዴም አፄ ቴድሮስ በካህናቱ ላይ አምርረው ሲነሱ ሊቁ አለቃ ገብረሐና እየመከሩና እየገሰጹ ከቅጽበታዊ ድርጊት አለዝበው ያስተዋቸው ነበር። ሆኖም ግን አለቃ ገብረሐና ሁሌም ከካህናቱ ወገን በመሆናቸው ከአፄ ቴዎድሮስ ጋር ተጣጥመው ጊዜያቸውን በሙሉ በሰላም አላሳለፉም። ኮስታራው አፄ ቴዎድሮስ ከአለቃ ገብረሐና ጋርም ካህናቱን በሚመለከት ዳግም መግባባት ስላልቻሉ በቆመጥ ዠልጠው እንደ መብረቅ ጮኸውም፣ ገብረሐና ከማልገዛው አገር ሂድልኝ ብለው አባረሯቸው። አለቃ ገብረሐና ንብረታቸውን ናባጋ ጊዮርጊስ መኖሪያ ቤታቸው ውስጥ አስቀምጠው ቆራጣ ወለተ ጴጥሮስ ገዳም ሄደው ገብተው ተቀመጡ። እዚያ ገዳም ውስጥ እንዳሉ ከአንድ ነገረኛና ተንኮሎኛ የቆሎ ተማሪ ጋር ይጋጩና፣ ይህ ተማሪ እየጮኸ ንጉሥ ቴዎድሮስ ጋር ውሰዱኝ በማለት ያስቸግራቸው ነበር። አረ ዝም በል አንተዬ እያሉ ሕዝቡንና ምዕመኑን ቢሸመግሉትም በሪታውና በእምቢታው ብርር ብሎ ጸና። አለቃ ገብረሐና አዝነው አረ ግድ የለም ተውት፣ አብረንን ሂድማ ዳሩስ፣ እኔ ንጉሱ በሽመል አልመታሁት እርሳቸው መቱኝ እንጂ ብለው አፄ ቴዎድሮስ ዘንድ ይሄዳሉ። ልበ ገራገሩና ኮስታራው ቴዎድሮስ ያለቃ ገብረሐናን መምጣት ሰምተው፣ ገብረሐና የት ተገኘ ብለው አቅፈው ስመው ተቀበሏቸው። ጃነ ሆይ፣ የማልገዛው ሀገር ሂድ ሲሉኝ ባህሩን ማቋረጥ ዳግቶኝ መርከብም አጣሁ። እናም እርሶ ግዞት እዚሁ ቆራጣ ወለተ ጴጥሮስ ገዳም ብከርም እንሆ ይህ የቆሎ ተማሪ ክፉኛ ከሰሰኝ፣ ይሏቸዋል። እንግዲያውስ ይህ ከሆነ ገብረሐና አንተ እኔ ከማልገዛው ሀገር ሂድ ብለው የቆሎ ተማሪውን አባረሩት። አጼ ቴድሮስ በካህናቱ ላይ ያላቸውን ጥላቻ ያህል ባለቃ ገብረሐና ላይ ስላልነበራቸው አለቃ ገብረሐናን በደስታ ነው የተቀበሏቸው። በዚያ ወቅትም በአጼ ቴድሮስ ችሎት ፍርድ ተቋርጦ ነበርና ልክ አለቃ ገብረሐና እንዲመጡና በእርሳቸው ፍርድ ሰጭነት የተቋረጠው ችሎት ስርዓት ቀጠለ። አጼ ቴድሮስ በመቅደላ ያገቷቸውን ምዕራባውያን ባለመፍታታቸው፣ ይህ የአጼ ቴድሮስ ድርጊት የታላቋን እንግሊዝ ልዕልናና ክብር የሚያዋርድ ከመሆኑም በላይ በታላቋ እንግሊዝ ቅኝ ግዛቶች በጥሩነት አይታይም በማለት የእንግሊዝ ጦር ምክር ቤት በጀነራል ሮበርት ናፔር የሚመራ የእንግሊዝና የህንድ ሰራዊት ወደ መቅደላ ዘምቶ የታገቱ ምዕራባውያንን እንዲያስፈቱ ትዕዛዝ ተሰጠ። የእንግሊዝ ሰራዊት ሚያዚያ ላይ በአማጺዎችና በሌሎች ጠላቶች ጠቋሚነትና ተባባሪነት የመቅደላን አምባ ሰብሮ ገባ። የቋሯው ቴዎድሮስም እጄን ለውጭ ወራሪ ኃይል አልሰጥም ብለው በጥሩ ወዳጅነት ጊዜ ንግሥት ቪክቶሪያ በስጦታ በሰጧቸው ሽጉጥ መቅደላ ላይ ራሳቸውን ገደሉ። አጼ ቴዎድሮስ ከሞቱ በኋላ ነበር ሊቁ አለቃ ገብረሐና ከተሸሸጉበት ገዳም ሬማ መድኃኔ ዓለም ወጥተው ወደ ትውልድ ቦታቸው ናበጋ ጊዮርጊስ ያቀኑት። ይህ በእንዲህ እንዳለ ባዶ የሆነውን የንጉሠ ነገሥት ሥልጣን ለመያዝ የሚደረገው ትግል በየቦታው ቀጠለ። በተለይም በዋግሹም ጎበዜ ወይም አጼ ተክለ ጊዮርጊስ የላስታውና በደጃች ካሳ ምርሻ ወይም አጼ ዮሐንስ የትግራዩ መካከል ፉክክሩ ቀጥሎ በመጨረሻ ላይ በ1862 ዓ ም አድዋ አካባቢ በተደረገው ውጊያ ደጃች ካሳ መርሻ ድል አድርገው አጼ ተክለ ጊዮርጊስን ከማረኳቸው በኋላ በ1864 ዓ ም ዮሐንስ አራተኛ የኢትዮጵያ ንጉሠ ነገሥት ተብለው በአቡነ አትናቴዎስ እጅ ተቀቡ። አለቃ ገብረሐና መጀመሪያ ከካህናቱ ጋር ከዚያ በኋላ ደግሞ ብቻቸውን ነበር ወደ ትግራይ አጼ ዮሐንስ ዘንድ ሄደው ያደሩት። እዚያም በአጼ ዮሐንስ አደባባይ ፍትሐ ነገሥቱን እየፈቱ እንዲሁም የፍርድ ስርዓትንና ምግባራትን እያስተማሩ እያሟሉ ብዙ ዓመታትን አሳለፉ። አጼ ዮሐንስን ተኪ የበቃና የተደራጀ አልጋ ወራሽና እቅድ ስላልነበራቸው የንጉሠ ነገሥቱ መዋቅር ህልውናና ኃይል ተሰነጣጥቆ ተንኮታክቶ ፈረሰ። ሊቁ አለቃ ገብረሐናም ወደሚወዷት ትውልድ ቀያቸው ናባጋ ጊዮርጊስ ተመለሱ። ደርቡሾችም ከዚህ ድል በኋላ ድንገት እየመጡ ጥፋት ማድረሳቸውን አልተውም ነበርና አለቃ ገብረሐናም ልጃቸውን ተክሌን አሽሽተው ደህንነቱንም መጠበቅ ፈልገው ወደ ወሎ ሰደው ራስ ሚካኤልን እያገለገለ እንዲከርም አደረጉት። በኋላም ሊቁ አለቃ ገብረሐና ወደ ሸዋ የስደት ጉዞ ጀመሩ። የአለቃን ታሪክ በሚገባ የሚያውቁት የሸዋ ሊቃውንት በተለይም አለቃ ገብረ ማርያምና የእንጦጦ ራጉኤል ደብር አለቃ ጸሐፊ ትእዛዝ ገብረ ሥላሴ ወደ አዲስ አበባ እንዲመጡ ቀደም ብለው አስጠርተዋቸው ነበር። ዳግማዊ ሚኒሊክ ያኔ ገና የ አስር ዓመት ልጅ ሳሉ ሊቁን አለቃ ገብረሐናን በአጼ ቴዎድሮስ ችሎት አደባባይና ቤተ መንግሥት በደንብ ያውቋቸው ስለነበር በሊቁ አለቃ ገብረሐና ሸዋ መምጣት እጅግ ተደስተው ነበር። ወዲያውኑ መልካም ስም ላለው በደቡብ ጎንደር ውስጥ ለሚገኘው አቡነ ሐራ ገዳም አስተዳዳሪ አድርገው ሾሟቸው። የኋላ የኋላ ታዲያ እየጎላ በመጣው በሊቁ አለቃ ገብረሐና የላቀ የቤተ ክህነት እውቀትና አገልጋሎት ሳቢያ ዳግማዊ አጼ ምኒልክ አለቃ ገብረሐናን የእንጦጦ ራጉኤልን ቤተ ክርስቲያን አስተዳዳሪ አድርገው ሾሟቸው። ሊቁ አለቃ ገብረሐናም በጠለቀው መስህብ ትምህርታቸው መጽሐፍ ትርጓሚያቸውን እያስተማሩና የቤተ ክህነት አገልግሎት እየሰጡ በእንጦጦ ላይ ተቀመጡ። አፄ ቴድሮስም ያኔ ከሊቁ አለቃ ገብረሐና ጋር ሳይጣሉ ለአለቃ ገብረሐናም ባላቸው ክብር መሰረት ከውድ ባለቤታቸው እቴጌ ምንትዋብ መቀመጫ ቀጥሎ እንዳስቀመጧቸው ሁሉ ዳግማዊ ምኒልክም ያንን ከፍተኛ ክብር በቤተ መንግሥታቸው ውስጥ ለሊቁ አለቃ ገብረሐና አልነፈጓቸው። ይህንን የሊቁ አለቃ ገብረሐናን ክብርና ጫና ቀጣይነትን በተመለከተ አለቃ አለም ኃይሉ ገብርሃናን ማን ይደፍራል በቤተ መንግስቱስ ክብር አይደሉም ብለዋል። አበይት በሆኑ ክንውኖች ላይ በተለይ የቤተ ክህነት ጉዳዮችን በተመለከተ ዳግማዊ ምኒልክ በቅድሚያ ለአለቃ ገብረሐና ሳያማክሩ የሚያደርጉት ነገር አልነበረም። የክህነት እውቀት መድብል የሆኑት ሊቁ ገብርሃና በሳምንት አንዴ ቅዳሜ ዕለት ለዳግማዊ ምኒልክ የቤተ ክርስቲያን ስርዓቶችንና በፍትሐ ነገሥት ስር ያሉትን ንዑስ ክፍሎች ስጋዊ ሕግ አስተዳደርንና መንፈሳዊ አስተዳደርን በመንተራስ አበይት የቤተ ክርስቲያን ሥርዓቶችን አስጠንተው ያስተምሯቸው ነበር። ቅንነትና ግልጽነትን ያጡ ድርጊቶችንና ምልልሶችን አይተውና ሰምተው ማለፍ የማይሆንላቸው ሊቁ አለቃ ገብረሐና በዚያ ባሕርያቸው ከአንዳንድ መኳንንቶችና ሹማምንቶች ጋር ሰላም አልነበራቸውም። ባገኙት አጋጣሚ እነዚህን መኳንንቶችና ሹማምንቶች እንዲሁም ሌሎቹን ጭምር የሰላ ልሳናቸውን በቀልድ ለውሰው በነገር ሸንቆጥ ማድረጋቸውን አልተውም። የትም ቢሆን አይተውም አብሯቸው አድጓልና። በዳግማዊ ሚኒልክ ንጉሠ ነገሥት ከተማ እንጦጦ ላይ እያሉ አንዳንዴ አይተውና ሰምተው በማይጥሟቸው ክንውኖች ላይ ሲናደዱ ወይም በአንድ ወቅትና አጋጣሚ ክብርን ያጡ ሲመስላቸው ወደ ውዲቱ ሀገራቸው ጎንደር ለመመለስ ጥያቄ ያቀርባሉ። እውቀታቸውን ክብራቸውንና እንዲሁም ማንነታቸውን በጥሞና ካሳመኑ በኋላ ወዲያው ቀጥሎም ዳግማዊ ምኒልክን ደጋግመው ቅርታ በመጠየቅ ወደ ጎንደር አልሄድም ይላሉ። እዚህ ላይ ፈጥነው ቁርጠኛ ሀሳባቸውን ባለማሳወቃቸው ችግር እንደሚፈጠር አውቀውና ወደፊት ይበልጥ ልዕልናቸውንና ስኬታቸውንም እንደሚጎዳባቸው ተረድተው እንደሚንቀሳቀሱ መገመት ይቻላል። ከአድዋ ጦርነት መልስ ዳግማዊ ምኒልክ ለአድዋው ጀግና ደጃዝማች ባልቻ አባ ነፍሶ የወርቅ ጎራዳያቸውን ሸልመውት ነበር። ደጃዝማች ባልቻ አባ ነፍሶ በዚህ ሽልማት እጅግ ተደስተው፣ መኳንንቶቹም ሽልማታቸውን አድንቀውላቸው ነበር። ሊቁ አለቃ ገብረሐናን አበክረው የሚያውቋቸው ዳግማዊ ምኒልክ ለደጃች ባልቻ አባ ነፍሶ ስለሰጡት ስጦታ በሚመለከት እንዲህ ብለው ጠይቀዋቸው ነበር። ሽልማትህን መኳንንቱ ሁሉ አመሰገኑልህ፣ ሆይ ሲሉት፣ አዎ ጃንሆይ። ምኒልክም መልሰው ለአለቃ ገብረሐና አሳየኸው? ደጃች ባልቻም የለም ጃንሆይ፣ እንዲያውም ዛሬ ከአደባባይ ዋሉ አይመስለኝም አሏቸው። ምኒልክም እንግዲያውስ ወስደህ አሳየው፣ አንድ ነገር ሳያወጥ አይቀርም፣ ያመሰግናል ወይም ያማል አሏቸው። ደጃች ባልቻም አይ፣ ጃንሆይ፣ ይህ ሁሉ መኳንንት መላ ኢትዮጵያ ያመሰገነውን ትልቁን ስጦታ ምን አቃቂር ሊያወጣለት ይችላል? ይሁን እንጂ ፈቃድዎን ለመፈጸም ዝግጁ ነኝ ብለው በፈረሳቸው ተጋብተው ሲበሩ ከአለቃ ቤት ደርሰው አሳያቸው። አለቃ ጎራዴውን በእጃቸው ይዘው እያንከባከቡ እጹብ ድንቅ! ምን ትመስላለች ወይ ጎራዴ! እንግዲህማ በዚች ጎራዴ ብዙ ልትሰራ ትችላለህ አይ ንጉስ፣ እንዴት ቢወዱህ ነው ይህችን ጎራዴ ይሰጡህ፣ በጣም ጥሩ ነው፣ ከቤቷ ነው የገባችው፣ ይዘህ ሂድ ብለው መረቁላቸው። ደጅ አዝማች ባልቻ ከዚያ እየጋለቡ ግቢ ደረሱ። ምኒልክም ምን አለ አሏቸው። ደጃችሁ ባልቻም ከማመስገን በቀር ምንም አላለም አሉ። ምኒልክም ከተል አድርገው የምስጋናው ቃል ምን ነበር አሏቸው። ደጃች ባልቻም ሌላ ያሉት የለም አየጎራዴ እያሉ ከማድነቅ በቀር አሉና መለሱ። ምኒልክም ከዚህ ወዲያ ምን ይበልህ ከመናገር በቀር አይመታ አሏቸው። ከዚያ በኋላ እንዲህ አድርገው ጃንሆይ ሚስጢሩን ቢገልጡላቸው ስሉ መሆናቸውን ቢያስታውሷቸው ደጃዝማች ባልቻ እገላለሁ ብለው ተነሱ። ጃንሆይ ግን ቀድሞ የቀረውን አሁን ብትናደድ ምን ይሆናል ብለው ገሰጿቸውና ዝም አሉ። የእቴጌ ጣይቱ የከበደና የከበረ ኃይል በቤተ መንግሥት ውስጥና ውጭም ነበራቸው። አንዳንዴ ሊቁ አለቃ ገብረሐና ገደብ አልፈው ከዳግማዊ ምኒልክ ወይም ከአምስተኛ አባላቸው ጋር ሲጣሉና ሲጋጩ እቴጌ ጣይቱ ሊቁን አለቃ ገብረሐናን ከጉዳት ይጠብቋቸውና ያድኗቸው ነበር። ተገታ ቢሉት ሊገታ ያልቻለ እጅግ የተዋበና የተሸፈነ የሊቁ አለቃ ገብረሐናን ኮናኝና ምጸታዊ ልሳን ጠላትና ወዳጅን አይለይም ነበር። እቴጌ ጣይቱም ከሊቁ ከአለቃ ገብረሐና የሰላም ምጸት አላመለጡም። ያኔ የተለመደውን የአውዳመት ስጦታ ሙክት ምትክ ነቀላ ወይም የበሬ እግር ለአለቃ ገብረሐና ልከው ነበር። ታዲያ አለቃ ከቤተ ክርስቲያን ሲመለሱ ይህንን ነቀላ በቤታቸው ውስጥ ያገኛሉ። ሊቁ አለቃ ገብረሐና ማን የላከው ቢሉ ለአመት በዓሉ እቴጌ ላኩልዎት የሚል መልስ ይሰማሉ። ወዲያው ወይ ጉድ እቴጌ ዛሬስ ለማንም አንድ እግር እያነሱ ይሰጡ ጀመር ብለው ከተደነቁ በኋላ አንዳንድ እግር እያነሱ ለአዳሜ ከሰጡ ለምን ይልክ ምን ሊተርፈው ነው? አሉ። ወሬው አይደበቅ ሆኖ እቴጌ ጣይቱ የአለቃን አሽሙር ሰምተው እጅግ ተናደውና ተቆጥተው ለዳግማዊ ምንይልክ ከአሁን ካሁን በኋላ እዚህ ሀገር እንዳላዩ ሲሏቸው፣ ዳግማዊ ምንይልክ ሳይወዱ ወደ ሀገራቸው እንዲመለሱ አደረጉ። ሊቁ አለቃ ገብረሐና ምንም እንኳን ሸዋ እያሉ የትውልድ ቦታቸውን ናፍቆት ዘወትር እረፍት ቢነሳቸውም ከሸዋ መልስ በናባጋ ጊዮርጊስ ሕይወታቸው ደስተኛ አልነበሩም። በአንድ በኩል ከመሳፍንቱ ጋርና አንዳንድ ጥቅመኛ አደርባይ ደናቁርትና ቀኖናዊ ካህናት ጋር የዓላማና የሐሳብ አንድነት ወይም የአእምሮ ውህደት መመስረት አልቻሉም። በሌላ በኩል ደግሞ እንደ አንድ ተራ ገበሬ ሆነው ያን ህይወት መኖር አእምሯቸው ሊቀበለው አልቻለም። በተጨማሪም ደግሞ ጥፋትንና ተገቢ ያልሆነ ምግባሮችን አይተውና ሰምቶ ባለማለፍ በገሃድ በነገር የሚሸነቁጧቸው መሳፍንቱ፣ ገበሬውም ሁሉ የገንዘብና ማህበራዊ እርዳታ ሲጠይቁ ማንም አልደርስላቸው አለ። ዳግማዊ ምኒልክም የደጎሟቸውን ቀለብና ገንዘብ በጠላው በጠጁ በአረቂው አባክነው ጨረሱት። ከዚያ ከዚህ ባይተዋርነታቸውና ጊዜያዊ የገንዘብ ችግራቸው ለመላቀቅ ልጃቸውን ዳግማዊ ምኒልክ ዘንድ ሸዋ ሰደው ገብረሐና ሞተ ብሎ ዳግማዊ ምኒልክ እንዲያረዳቸው ፈለጉ። ልጃቸው ተክሌም ዳግማዊ ምኒልክ ዘንድ ሄዶ ይህንን የሀዘን ዜና እንዲነግርለት አዘዙት። ተክሌም የአባት ነገር አባት ነውና ሀሳባቸውና እቅዳቸውን ለመፈጸም ወደ ሸዋ ጉዞ ጀመረ። ዳግማዊ ምኒልክም የአለቃ ገብረሐናን ሞት ከልጃቸው እንደሰሙ እጅግ አዘኑ። ለእዝን መውጫ ወይንም ለተስካር ግልጋሎት እንዲሆን ቀለብና ገንዘብ ሰጥተው ተክሌን አሰናበቱት። ሊቁ አለቃ ገብረሐና ዳግማዊ ምኒልክ የላኩትን የተስካር ገንዘብ ከሰው ሁሉ የተበደሩትን እንዳከፈሉበት፣ ግማሹንም ለድሃው ለቆሎ ተማሪው ለመነኩሴውም አከፋፈሉት። የቀረውም በመጠጥ አለቀ። ለእዝን መውጫ የተሰፈረላቸው ቀለብ ብዙ አላቆያቸውም። ምንም የቀረ የተስካር ገንዘብና ቀለብ ባለመኖሩን ሲያረጋግጡ ሊቁ አለቃ ገብረሐና ገብረሐና ሞተ ብለው እንዲነገርላቸው ራሳቸው ያቀዱትን ዘዴ በግንባር ማስተባበል አለብኝ በማለት ወደ ሸዋ ዳግማዊ ሚኒልክ ዘንድ በበቅሏቸው ጉዞ ጀመሩ። ሊቁ አለቃ ገብረሐና ገስግሰው ዳግማዊ ሚኒልክ ቤተመንግስት ግቢ ሲደርሱ ሞተዋል ተብሎ የተነገረላቸው ሰው ሕያው ሆነው በአካል በመታየታቸው አገር ጉድ ተሰኘ። እርሳቸውም የፈለጉት ይህን ነበር። ወዲያው ቤተ መንግስት ግቢ ውስጥ እንዲገቡ ተፈቀደላቸው ዳግማዊ ምንሊክ ተደስተውና ተገርመው ገብረሃና ሞተህ አልነበረም እንዴ አረ ከወዴት ተገኘህ ብለው ጠየቋቸው አለቃ ገብርሃናም ሞቼ ነበር ነገር ግን እዚያ ዳግማዊ ምንልክ የሉ እቴጌ የሉ ባዶ ሰማይ ላይ ምን አደርጋለሁ ብዬ ተመልሽ የመጣሁ ብለው ዳግማዊ ምንልክንና እቴጌ ጣይቱን አሳስቀው ምህረት አገኙ። ዕድሜ ጸጋ ነውና፣ ሊቁ አለቃ ገብረሐና ዕድሜያቸው በገፋ ቁጥር ይበልጥ አዋቂና አስተዋይ እንዲሁም የረጋ ሊቅና ምሁር እየሆኑ መጡ። አፍ እንዳመጣ ይሉኝታየለሽ ጎጂ ንግግር፣ ትችት፣ ዘራዊ ስድብ እና ምጸት ከማሸሞር ተቆጠቡ። ብዙ ጊዜያቸውን መጽሐፍ ትርጓሜን፣ አቋቋምና ዜማን ማስተማሩ ላይ ይበልጥ አዘነበሉ። ሊቁ አለቃ ገብረሐና በደቡብ ጎንደር በፎገራ ወረዳ ናበጋ ጊዮርጊስ በተባለ ቦታ ነው የተወለዱት። ያደጉትና ሕይወታቸው ያለፈው እዚያው ነው። በናብጋ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ቤተልሔም ተብሎ የሚጠራ ቤት አለ። በዚያ ቤተልሔም ውስጥ የሊቁ አለቃ ገብረሐና መቃብር ይገኛል። ከቄስና ከዲያቆን በቀር እዚህ ቤተልሔም ውስጥ መግባት አይፈቀድም።